በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 እኔ ክርስቶስን እንደምመስለው እኔን ምሰሉ። ወንድሞቼ ሆይ አመሰግናችኋለሁ ዘወትር ታስቡኛላችሁና ያስተማርኋችሁንም ትምህርት ጠብቃችኋልና። ነገር ግን የወንድ ሁሉ ራሱ ክርስቶስ፣ የሴትም ራሷ ወንድ፣ የክርስቶስም ራሱ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁሉ ራሷን ታዋርዳለች፣ ራሷን እንደተላጨች መሆኗ ነውና። ሴት ካልተከናነበች ትላጭ ወይም ጠጉሯን ትቆረጥ። ለሴት ጠጉሯን መቆረጥ ወይም መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርአያውና አምሳሉ ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጠረች እንጂ። ስለዚህም ሴት ስለ መላእክት ስልጣን ለራሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደተገኘች እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁ ፍረዱ። ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮ ዋስ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው። ለሴት ግን ጠጉሯን ብታሳድግ ክብሯ ነው። ለሴት ጠጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የሚጠራጠር ቢኖር እኛ ወይም የእግዚአብሔር ቤተ ክርስቲያን እንዲህ ያለ ልማድ የለንም። ይህንም የነገርኳችሁ ላመሰግናችሁ አይደለም፣ በምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡ ጊዜ እንደምትጣሉና እንደምትከራከሩ ሰምቻለሁ። የማምነውም አለኝ። ከእናንተ የተመረጡት ወንድሞች ተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተም በምትሰበሰቡበት ጊዜ የምትበሉና የምትጠጡ ለጌታችን ቀን እንደሚገባ አይደለም። ወደ ምግብ ትሽቀዳደማላችሁ። የተራቡ ባጠገባችሁ እያሉ ባጠገባችሁ እያሉ እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁም። በእውኑ የምትበሉትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን ታስነቅፋላችሁን? ነዳያንንስ ታሳፍሯችኋላችሁን? ምን እላለሁ? በዚህ አመሰግናችኋለሁን? አላመሰግናችሁም። ከእግዚአብሔር እንደተማርኩ አስተምሪያችኋለሁና ጌታችን ኢየሱስ ክርስቶስ እርሱን ራሱን በያዙበት በዚያች ሌሊት ኅብስቱን አነሳ፣ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው። መታሰቢያዬንም እንዲሁ አድርጉ። እንዲሁም ንብስቱን ከተቀበሉ በኋላ ጽዋውን አንስቶ አዲስ ሥርዓት የሚጸናበት የጽዋ ደሜ ነው፣ እንዲህ አድርጉ፣ በምትጠጡበትም ጊዜ አስቡኝ አላቸው። ይህን ንብስት በምትበሉበት፣ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቱን ትናገራላችሁ። አሁንም ሳይገባው ይህን ንብስት የበላ ይህንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ እዳ አለበት። አሁንም ሰው ራሱን መርምሮና አንጽቶ ከዚህ ብስቲ ብላ ከዚህም ጽዋ የጠጣ ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሠፍቱን ይበላል ይጠጣልም። ስለዚህ ከመካከላችሁ የደከሙና የታመሙ ብዙዎች ናቸው። ብዙዎችም በድንገት አንቀላፍተዋል። እኛ በራሳችን ብንፈርድ ኖሮ ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አሁንም ወንድሞቻችን ሆይ ለምሳ በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ። መሰብሰባችሁ ለፍዳ እንዳይሆን የተራበ ቢኖር በቤቱ ይብላ፣ አትነቃቀፉም። ሌላውን ሥርዓት ግን መጥቼ ሰራላቸዋለሁ። ምዕራፍ 12። ወንድሞቻችን ሆይ ስለ መንፈስ ቅዱስ ስጦታም ታውቁ ዘንድ እንጂ አላዋቆች ልትሆኑ አንወድም። ቀድሞም እናንተ አሕዛብ በነበራችሁ ጊዜ ዲዳዎች ጣዖታትን ታመልኩ እንደነበረ ጣዖትን በማምለክ ረክሳችሁ እንደነበር ወደ ወሰዷችሁም ትሄዱ እንደነበር ታውቃላችሁ። ስለዚህም ማንም በእግዚአብሔር መንፈስ ሲናገር ኢየሱስ ውጉዝ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታውቃችኋለሁ። መንፈስ ቅዱስ አንድ ሲሆን ስጦተው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ ለሁሉም ጌታ እየረዳ በየእድሉ እንደሚገባውና እንደሚጠቅመው ለእያንዳንዱ በግልጽ ይሰጠዋል በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ በመንፈስ ቅዱስም የእውቀት ቃል የሚሰጠው አለ ለአንዳንዱም ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ታምራትን ማድረግ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። በዚህም ሁሉ ያው አንዱ መንፈስ ቅዱስ ሁሉን ይረዳል፣ ለሁሉም እንደወደደ ያደላቸዋል። አካል አንድ እንደሆነ ብዙ የአካል ክፍሎችም እንዳሉበት ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። እኛ ሁላችንም በአንድ መንፈስ አንድ አካል ለመሆን ተጠምቀናል። አይሁድ ብንሆን አረማውያንም ብንሆን ባሪያዎችም ብንሆን ነፃዎችም ብንሆን ሁላችን አንድ መንፈስን ጠጥተናል። የአካላችንም ክፍሉ ብዙ ነው እንጂ አንድ አይደለም። እግርም እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል፣ ይህን በማለቷ የአካል ክፍል መሆኗ አይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ብትል፣ ይህን በማለቷ የአካል ክፍል መሆኗ አይቀራልን? አካል ሁሉ ዓይን ቢሆን ኖሮ መስማት ከየት በተገኘ ነበር? አካልስ ሁሉ ጆሮ ቢሆን ኖሮ ማሽተት ከየት በተገኘ ነበር? አሁንስ አሁን ግን እግዚአብሔር የአካላችንን ክፍል በሰውነታችን ውስጥ እርሱ እንደወደደ የራሱ አከናውኖ መደበው። የአካል ክፍሉ አንድ ቢሆን ኖሮ አካል የት በተገኘ ነበር? አሁንም የአካል ክፍሎች ብዙዎች ናቸው፣ አካሉ ግን አንድ ነው። ዓይን እጅን አልፈልግሽም ልትላት አትችልም። ራስም እግሮችን አልፈልጋችሁም ልትላቸው አትችልም። ደካሞች የሚመስሉ የአካል ክፍሎች ይልቁን የሚያስፈልጉ ናቸው። ከአካልም ክፍሎች የተናቁ ለሚመስሉን ክብርን እንጨምርላቸዋለን። ለምናፍርባቸው የአካል ክፍሎች ክብር ይጨመርላቸዋል። ለከበረው የአካላችን ክፍል ክብርን አንሻለትም። እግዚአብሔር ግን ሰውነታችንን አስማምቶታል። ይልቁንም ታናሹን የአካል ክፍል አክብሮታል። የአካላችን ክፍሎች እርስ በርሳቸው እንዳይለያዩ አካላችን ሳይነጣጠል በክብር እንዲተካከል አስማማው። አንዱ የአካል ክፍል ቢታመም ከእርሱ ጋር የአካል ክፍሎች ሁሉ ይታመማሉ። አንዱ የአካል ክፍል ደስ ቢለውም የአካል ክፍሎች ሁሉ ከእርሱ ጋር ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካሉ ናችሁ፣ እያንዳንዳችሁ የአካሉ ክፍሎች ናችሁ። እግዚአብሔር ለቤተ ክርስቲያን የሾማቸው አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሦስተኛም መምህራንን ከዚህም በኋላ ታምራትና ኃይል ማድረግ የተሰጣቸውን፣ ቀጥሎም የመፈወስ ሀብት የተሰጣቸውን፣ የመርዳትም ሀብት የተሰጣቸውን የመምራትና ቋንቋን የመናገር ሀብት የተሰጣቸውን ነው። በውኑ ሁሉ ሐዋርያትን ይሆናሉን? ሁሉስ ነቢያትን ይሆናሉን? ሁሉስ መምህራንን ይሆናሉን? ለሁሉስ ተአምራትን የማድረግ ኃይል ይሰጣልን? ለሁሉስ የመፈወስ ሀብት ይሰጣልን? ሁሉስ በቋንቋ ይናገራሉን? ሁሉስ ይተረጉማሉን? ነገር ግን ለምትበልጠው ጸጋ ቅኑ፣ ደግሞም የምትሻለውን መንገድ አስተምራችኋለሁ። ምዕራፍ 13 የሰውን ሁሉ ቋንቋ ባውቅ የመላእክትንም ሁሉ ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ነሐስ ወይም እንደሚመታ ከበሮ መሆኔ ነው። ትንቢት ብናገር የተሰወረውን ሁሉ ጥበብንም ሁሉ ባውቅ ተራራስ ከማፍለስ የሚያደርስ ፈጹም እምነትም ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ገንዘቤን ሁሉ ለመጽዋት ብሰጥ ሥጋዬንም ለእሳት መቃጠል ብሰጥ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ያስታግሳል። ፍቅር ያስተዛዝናል። ፍቅር አያቀናናም። ፍቅር አያስመካም። ፍቅር ልቡናን አያስታብይም። ብቻዬን ይድላኝ አያሰኝም። አያበሳጭም። ክፉ ነገርንም አያሳስብም። ጽድቅን በመሥራት ደስ ያሰኛል እንጂ ግፍን በመሥራት ደስ አያሰኝም። በሁሉ ያቻችላል፣ በሁሉም ያስተማምናል፣ በሁሉም ተስፋ ያስደርጋል፣ በሁሉም ያስታግሳል። ፍቅር ለዘወትር አይጥልም። ትንቢት የሚናገርም ያልፋል ይሻራልም በልዩ ልዩ ቋንቋ የሚናገርም ያልፋል ይቀራል። የሚራቀቅም ያልፋል ይጠፋል። በየገጹ ጥቂት ጥቂት እናውቃለንና ጥቂት ጥቂት ትንቢትም እንናገራለንና ፍጹም የሆነ ሲመጣ ግን ያተ ከፍሎ የነበረው ይሻራል። እኔ ልጅ በነበርኩ ጊዜ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅም መክር ነበር። ባደግኩ ጊዜ ግን የልጅነትን ጠባይ ሁሉ ሻርኩ። አሁን ግን ታወቀኝ፣ በግልጥም ተረዳኝ። በመስታወትም እንደሚያይ ሰው ዛሬ በድንግዝግዝታ እናያለን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በከፊል፣ ኋላ ግን እንደተገለጠልኝ መጠን ሁሉን አውቃለሁ። አሁንም እነዚህ ሦስቱ እምነት፣ ተስፋና ፍቅር ጸንተው ይኖራሉ፤ ከሁሉ ግን ፍቅር ይበልጣል። ምዕራፍ 14 ፍቅርን ተከተሏት። ለመንፈሳዊ ስጦታ ይልቁንም ትንቢት ለመናገር ተፎካከሩ። በቋንቋ የሚናገር ለእግዚአብሔር እንጂ ለሰው የሚናገር አይደለም የሚናገረውን የሚሰማው የለምና፣ ነገር ግን በመንፈስ ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማረጋጋትም ለሰው ይናገራል። በቋንቋ የሚናገር ራሱን ያነፃል፣ የሚተረጉም ግን የክርስቲያን ማህበርን ያነፃል። ሁላችሁም በቋንቋ ልትናገሩ እወዳለሁ፣ ይልቁንም ትንቢት ልትናገሩ እወዳለሁ። ሳይተረጉም በቋንቋ ከሚናገር ይልቅ ትንቢት የሚናገር እጅግ ይበልጣልና ቢተረጉም ግን ማህበሩን ያነጻል አሁንም ወንድሞቼ ሆይ ወደ እናንተ መጥቼ በማታውቁት ቋንቋ ባነጋገራችሁ የጥበብ ነገርንም ቢሆን የትንቢትንም ነገር ቢሆን የማስተማር ስራንም ቢሆን ገልጭ ካልነገርኳችሁ የምጠቅማችሁ ጥቅም ምንድን ነው ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆው ወይም ክራሩ የሚለውን ማን ያውቃል መለከት የሚነፋም በታወቀው ስልት ካልነፋ ለጦርነት ማን ይዘጋጃል? እንዲሁም እናንተ በማይታወቅ ቋንቋ ብትናገሩ ይህንኑም ገልጣችሁ ባትተረጉሙ የምትሉትንና የምትናገሩትን ማን ያውቃል? ከነፋስ ጋር እንደምትነጋገሩ ትሆናላችሁ። በዓለም ልዩ ልዩ ቋንቋዎች አሉ፤ ከእነርሱም ትርጉም የሌለው አንድም የለም። የቋንቋውን ትርጓሜ ካላወኩ ካላወቅ እኔ ለሚያነጋግረኝ እንደ እንግዳ ሆንበታለሁ፣ የሚያነጋግረኝ እርሱም ለእኔ እንደእንግዳ ይሆንበታል ይሆናል። እንዲሁም እናንተም ለመንፈስ ቅዱስ ስጦታ ተፎካከሩ፣ ተበዙም ዘንድ ማኅበሩ የሚታነጽበትን ፈልጉ። በማያውቀው ቋንቋ የሚናገር ሰውም መተርጎም እንድችል ይጸልይ። በማላውቀው ቋንቋ የምጸልይ ከሆን ቃሌ ብቻ ይጸልያል፣ ልቤ ግን ባዶ ነው። እንግዲህ ምን አደርጋለሁ? በመንፈስ እጸልያለሁ፣ በማስተዋልም እማለዳለሁ። በመንፈስ የዘምራለሁ፣ በማስተዋልም እዘምራለሁ። አንተ በመንፈስ ብታመሰግን ያ የቆመው ያልተማረው በአንተ ምስጋና ላይ እንዴት አሜን ይላል የምትናገረውንና የምትጸልየውን አያውቅምና። እነሆ አንተስ መልካም ታመሰግናለህ፣ ነገር ግን ሌላው እንዴት ይታነጻል? እግዚአብሔርን አመሰግነዋለሁ ከሁላችሁ ይልቅ እኔ በቋንቋዎች እናገራለሁና። ነገር ግን ሌሎችን አስተምር ዘንድ በቋንቋ ከሚነገር ብዙ ቃል ይልቅ በቤተ ክርስቲያን በአእምሮዬ አምስት ቃላት ልናገር እሻለሁ። ወንድሞቻችን ሆይ በአእምሮ እንደ ሕፃናት አትሆኑ፣ ነገር ግን ለክፉ ነገር እንደ ሕፃናት ሆኑ። በእውቀትም ፍጹማን ሁኑ። በወሬትም ይህን ሕዝብ በሌሎች ቋንቋዎችና በሌላ አንደበት እናገራቸዋለሁ እንዲሁም ሆኖ አይሰሙኝም ይላል እግዚአብሔር ተብሏል። አሁንም ቋንቋ መናገር ለማያምኑ ሰዎች ለምልክት ነው፣ ለሚያምኑ ግን አይደለም። ትንቢትም ለሚያምኑ ነው እንጂ ለማያምኑ አይደለም። ሕዝቡ ሁሉ በአንድነት ቢሰበሰቡ ሁሉም በልዩ ልዩ ቋንቋ ቢናገሩ አላዋቂዎች ወይም የሚያምኑ ቢመጡ አብደዋል ሊሏቸው የለምን? ሁሉም ትንቢት ቢናገሩ ግን የማያምኑ ወይም አላዋቂዎች የሚመጡ ሁሉ ይከራከሯቸው የለምን? ሁሉ ሲያሳፈሯቸው የለምን? በልባቸው የደበቁትም ይገለጣል። ከዚህ በኋላ ያ የማያምነው ተመልሶ ይጸጸታል። በግንባሩም ወድቆ ለእግዚአብሔር ይሰግዳል። በእውነት እግዚአብሔር ከእናንተ ጋር እንዳለም ይናገራል። አሁንም ወንድሞቻችን ሆይ ሁላችሁ በምትሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርት አላችሁ፣ መግለጥ አላችሁ፣ በቋንቋ መናገር አላችሁ መተርጎምም አላችሁ። ሁሉም ለሚታነጽበት ጥቅም አድርጉት። በቋንቋ የሚናገር ቢኖር ሁለት ሁለት ወይም ቢበዛ ሶስት ሶስት እየሆኑ በተራ ይናገሩ፣ ሌላውም የሚተርጉምለት። የሚተረጉም ከሌለ ግን በቤተ ክርስቲያን በቋንቋ የሚናገረው ዝም ይበል፣ በእግዚአብሔር መካከልና በእርሱ መካከል ይናገር። ነቢያትም ቃላቸው ለቤተ ክርስቲያን ይታወቅ ዘንድ ሁለት ሁለት ወይም ሶስት ሶስት ሆነው ይናገሩ። ተቀምጦ ሳለ ሚስጥር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉ እንዲማር ሁሉም ደስ እንዲለው እንዲጸናም፣ ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣልና፣ በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና፣ ሴቶች በቤተ ክርስቲያን ዝም ይበሩ። ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲህ ብሏልና ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱ ደግሞ በቤታቸው ባሎቻቸውን ይጠይቁ። የእግዚአብሔር ቃል ከእናንተ ብቻ ወጥቷልን? ወይስ የእግዚአብሔር ቃል ወደ እናንተ ብቻ ደርሷልን? ራሱን እንደ ነቢይ አድርጎ ወይም መንፈስ ቅዱስ እንዳደረበት አድርጎ የሚቆጠር ቢኖር የእግዚአብሔር ትእዛዝ ነውና ይህን የጻፍሁላችሁን ይወቅ። ነገር ግን ይህን የማያውቅ ቢኖር እግዚአብሔርን አያውቀውም። አሁንም ወንድሞቻችን ሆይ ትንቢትን ለመናገር ቅኑ፣ በቋንቋ የሚናገረውንም አትከልክሉት። ነገር ግን ሁሉን በአግባብና በስርዓት አድርጉ። ምዕራፍ 15 ወንድሞቻችን ሆይ ያስተማርኋችሁንና የተቀበላችሁትን ያላችሁበትን በእርሱም የምትድኑበትን ወንጌል አሳስባችኋለሁ። ያስተማርኋችሁን ታስቡ እንደሆነ በቃል አስተምሪያችኋለሁና አስተምሪያችኋለሁ፣ ያለዚያ ግን ማመናችሁ ከንቱ ነው። እኔ የተማርኩትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተማርኳችሁ። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደተጻፈን በሦስተኛው ቀን ተነሳ፣ ለጴጥሮስ ታየው። ከዚህም በኋላ ለአስራ አንዱ ደቀ መዛሙርት ታያቸው። ከዚህም በኋላ ከአምስት መቶ ለሚበዙ ወንድሞች በአንድ ጊዜ ታያቸው። ከእነርሱ ብዙዎች እስከ ዛሬ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚህም በኋላ ለያይቆብ ታየው፣ ኋላም ለሐዋርያት ሁሉ። ከሁሉም በኋላ ጭንጋፍ ለምመስል ለእኔ ታየኝ። ከሐዋርያት ሁሉ እኔ አንሳለሁና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ አሁን እኔ ባለሁበት አለሁ። ለእኔም የሰጠኝ ጸጋው ለከንቱ የሆነብኝ አይደለም። እኔም ከሁሉ ይልቅ ደከምኩ፣ ነገር ግን በእኔ ላይ እያደረው የእግዚአብሔር ጸጋ አጸናኝ እንጂ እኔ አይደለሁም። አሁንም እኔም ብሆን እነርሱም ቢሆኑ እንዲህ እናስተምራለን፣ እናንተም እንዲሁ አምናችኋል። ክርስቶስ ከሙታን ተለይቶ ተነስቷል፣ ብለን ለሌላው የምናስተምር ከሆነ እንግዲህ ከመካከላችሁ ሙታን አይነሱም የሚሉ እንዴት ይኖራሉ? ሙታን የማይነሱ ከሆነ ክርስቶስም ከሙታን ተለይቶ አልተነሳማ። ክርስቶስም ከሙታን ካልተነሳ እንግዲህ አስተምህርታችን ከንቱ ነው፣ የእናንተም እምነታችሁ ከንቱ ነው። እኛም በእግዚአብሔር ላይ የሐሰት ምስክሮች ሆነናል፣ ክርስቶስን አስነሳው ብለናልና፣ እንግዲህ ሳያስነሳው ነውን? ሙታን የማይነሱ ከሆነ ክርስቶስም ከሙታን አልተነሳማ። ክርስቶስም ከሙታን ካልተነሳ ማመናችሁ ከንቱ ነው፣ ገናም በኃጢአታችሁ አላችሁ። እንግዲያስ በክርስቶስ አምነው የሞቱ ጠፍተዋላ። ጠፍተዋላ ብሎ ማንበብ ነው። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ካደረግነው ከሰው ሁሉ ይልቅ ጉዳተኞች ነን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷልና፣ በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። ነገር ግን ሰው ሁሉ በየስርዓቱ ይነሳል። በመጀመሪያ ከሙታን የተነሳ ክርስቶስ ነው። ከዚያ በኋላ በክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ፣ ገዥም ሁሉ ንጉስም ሁሉ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግስ ዘንድ አለውና ከዚያ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ሁሉን ከእግሩ በታች አስገዝቶለታልና ሁሉ ይገዛለት ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ሁሉን በተገዛለት ጊዜ ግን እግዚአብሔር በሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ያለዚያማ ለምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነ ስለምን ያጠምቃሉ? እንግዲህ እኛስ ሁልጊዜ መከራን ስለምን እንቀበላለን? ወንድሞቻችን ሆይ በጌታችን በኢየሱስ ክርስቶስ በሆነውና በእናንተ ላይ ባለኝ ትምክህት ሁል ጊዜ ይገደላለሁ። በውኑ በኤፌሶን ከአውሬ ጋር የታገልኩ ለሰው ብዬ ነውን? ምንስ ይጠቅመኛል? ሙታን የማይነሱ ከሆነ እንግዲህ እንብላ፣ እንጠጣ፣ ነገ እንሞታለን። ወንድሞቻችን ያስቷችሁ፣ ክፉ ነገር መልካም ጠባይን ያብላሻልና ለጽርቅ ትጉ፣ አትሳቱ። እግዚአብሔርን የማያውቁ ሰዎች አሉና፣ ነገር ግን እንድታፍሩ ይህን እላችኋለሁ ሙታን እንዴት ይነሳሉ? የሚነሱስ በምን አካላቸው ነው የሚል አለ። አንተ ሰነፍ፣ አንተ የምትዘራው እንኳን ካልፈረሰ አይበቅልም። የምትዘራውም የስንዴ ቢሆን የሌላም ቢሆን የምትዘራት ቅንጣት ብቻ ናት እንጂ ይህ ኋላ የሚገኘው አገዳው አይደለም። እግዚአብሔር ግን እንደወደደ አገዳን ይሰጠዋል። ለእያንዳንዱም ዘርም አገዳው እየራሱ ነው። የፍጥረት ሁሉ አካል አንድ አይደለምና የሰው አካል ሌላ ነው። የእንስሳ አካል ሌላ ነው። የወፍ አካልም ሌላ ነው። የአሳ አካልም ሌላ ነው። ሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን በሰማይ ያለው አካል ክብሩ ልዩ ልዩ ነው፣ በምድርም ያለው አካል ክብሩ ልዩ ነው። የፀሐይ ክብሩ ሌላ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብትም ክብራቸው ሌላ ነው። ኮከብ ከኮከብ በክብር ይበልጣልና፣ የሙታን ትንሣኤአቸው እንዲሁ ነው። በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል በክብር ይነሳል። በድካም ይዘራል በኃይል ይነሳል። ሥጋዊ አካል ይዘራል መንፈሳዊ አካል ይነሳል። ሥጋዊ አካል አለና መንፈሳዊ አካል ደግሞ አለ። መጽሐፍ እንዲሁ ብሏልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ሥጋዊው ቀጥሎም መንፈሳዊ የሆነው እንጂ መንፈሳዊው መጀመሪያው አይደለም። መጀመሪያው ሰው ከመሬት የተገኘ መሬታዊ ነው። ሁለተኛው ሰው ከሰማይ የወረደ ሰማያዊ ነው። መሬታውያኑ እንደዚያ እንደ መሬታዊው ናቸው። ሰማያውያኑ እንደዛ እንደ ሰማያዊ ናቸው። የመሬታዊውን መልክ እንደለበስን እንዲሁ የሰማያዊውን መልክ ደግሞ እንለብሳለን። ወንድሞቻችን ሆይ ይህን እንነግራችኋለን፣ ሥጋዊና ደማዊ የእግዚአብሔርን መንግሥት አይወርስም፣ የሚፈርሰው የማይፈርሰውን አይወርስም። እነሆ አንድ ሚስጥር እንነግራችኋለሁ፣ ሁላችን የምንሞት አይደለም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን እንደ ዓይነ ጥቅሻ በአንድ ጊዜ እንለወጣለን። መለከት ይነፋል፣ ሙታንም የማይፈርስ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚፈርሰው የማይፈርሰውን፣ ይህም የሚሞተው የማይሞተውን ይለብስ ዘንድ አለውና፣ ይህ የሚፈርሰው የማይፈርሰውን በለበሰ ጊዜ፣ የሚሞተውም የማይሞተውን በለበሰ ጊዜ፣ ሞት በመሸነፍ ተዋጠ ተብሎ የተጻፈውን ያን ጊዜ ይፈጸማል፣ የተጻፈው ያን ጊዜ ይፈጸማል። ሞት ሆይ እንግዲህ መወጊያህ ወዴት አለ? መቃብር ሆይ አሸናፊነት ወዴት አለ? የሞት መውጊያ ኃጢአት ናት፣ የኃጢአትም ኃይሉ አውሪት ናት። በጌታችን በኢየሱስ ክርስቶስ ድል መንሣትን ለሰጠን ለእግዚአብሔር ምስጋና ይሁን። አሁንም የተወደዳችሁ ወንድሞቻችን ሆይ የጸናችሁና የማትናወጡ ሁኑ፣ ዘወትር በጎ ምግባርን አብዝታችሁ ለእግዚአብሔር አበርክቱ። ስለ ጌታችን መድከማችሁ ለከንቱ እንዳይደለ ታውቃላችሁና። ለቅዱስ ምዕራፍ 16 ለቅዱሳን ስለሚደረገው አስተዋጽኦ በገላትያ ላሉት ምእመናን እንደደነገግኩት እናንተም እንዲሁ አድርጉ። እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ ሰው ሁሉ በየሳምንቱ እሁድ የተቻለውን ያወጣጣ ያገኘውንም በቤቱ ይጠብቅ። በመጣሁ ጊዜም ስጦታችሁን ወደ ኢየሩሳሌም ያደርሱ ዘንድ የመረጣችኋቸውን ሰዎች መልእክቴን ጨምሬ እልካችኋለሁ። ለመሄድ ቢቻለኝ ግን እኔ ራሴ እሄዳለሁና እነርሱም አብረውኝ ይሄዳሉ። መቄዶንያም ደርሼ ወደ እናንተ መጣለሁ። በመቄዶንያ በኩል አልፋለሁና እናንተም ወደሚሄድበት ተሸኙኝ ዘንድ ምናልባት የሆነውን ቀን ያህል በእናንተ ዘንድ ቆይ ወይም እከርም ይሆናል። አሁን እግረ መንገድ ላያችሁ አለሻም። ነገር ግን እግዚአብሔር የፈቀደ እንደሆነ የሆነውን ቀን ያህል በእናንተ ዘንድ ደም ቆይ ተስፋ አድርጋለሁ። እስከ በዓለ ሃምሳ በኤፌሶን ቆያለሁ። ስራ የሞላበት ታላቅ በር ተከፍቶልኛልና፣ ነገር ግን ብዙዎች ተቃዋሚዎች አሉ። ጢሞቴዎስን በመጣ ጊዜ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደኔ እግዚአብሔርን ስራ ይሰራልና፣ የሚንቀውም አይኖር። ከወንድሞቻችን ጋር እጠብቀዋለሁና ወደ እኔ እንዲመጣ በሰላም ሸኙት። ስለ ወንድማችን ስለ አጵሎስም ከወንድሞች ጋር ወደ እናንተ እንዲመጣ መላለሸ ማለጀው ነበር። አሁን ሊመጣ አልወደደም። በተቻለው ጊዜ ግን ይመጣል። ትጉ፣ በሃይማኖትም ቁሙ፣ ታገሱ፣ ጽኑ። ሁሉም በፍቅር አድርጉ። ወንድሞቻችን ሆይ የእስጢፋኖስና የፈርዶናጥስ የአካይቆስም ቤተሰቦች የአካያ መጀመሪያዎች እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቁ ዘንድ ማለዳችኋለሁ። እናንተም እንደነዚህ ላሉትና ከእኛ ጋር በሥራ ተባብሮ ለሚደክም ሁሉ ትታዘዙላቸው ዘንድ ማለዳችኋለሁ። እስጢፋኖስ ፈርዶናጥስና አካይቆስም በመምጣታቸው ደስ ይለኛል። እናንተ ያጎደላችሁትን እነርሱ ፈጽመዋልና። እነርሱ መንፈሴንና መንፈሳችሁን ደስ አሰኝተዋል። እንዲህ ያሉትንም እወቋቸው። በእስያ ያሉ ምእመናን ሰላምታ ያቀርቡላችኋል። አቂላና ጵርስቅላ፣ በቤታቸው ከነርሱ ጋር ያሉ ምእመናንም ሁሉ በጌታችን እጅግ ሰላምታ ያቀርቡላችኋል። ወንድሞቻችሁ ሁሉ ሰላምታ ያቀርቡላችኋል። በተቀደሰች ሰላምታ እርስ በርሳችሁ ሰላም ተባባሉ። እኔ ጳውሎስ ይህን ሰላምታ በእጄ ጻፍኩ። ጌታችን ኢየሱስ ክርስቶስን የማይወደው የተለየ ይሁን። ጌታችን ይመጣል። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የእኔም ፍቅር በኢየሱስ ክርስቶስ ከእናንተ ጋር ይሁን። አሜን። በኤፌሶን ተጽፎ በጢሞቴዎስና በስጢፋኖስ በፈርዶናጥስና በአካይቆስ እጅ ወደ ቆሮንቶሶች የተላከው መጀመሪያው መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን። አሜን።